ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተክርስቲያን ተጀምረዋል። ከዜናዎቹ ጋር የአረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክል ሃይማኖት በኢትዮጵያ የጣሊያን አምባሳደር አውጎስቲኖ ፓሌስን በጽህፈት ቤታቸው ተቀብለው አነጋገሩ። ሰላም አምባዬ ተጨማሪ አላት። ሰኔ 12 ቀን 2017 ዓ ም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የጣሊያን አምባሳደር ክቡር አጉስቲኖ ፓሌስ በጽህፈት ቤታቸው ተቀብለው አነጋገሩ። አምባሳደሩ በየዓመቱ ግንቦት 25 ቀን የሚከበረው የጣሊያን ብሔራዊ ቀን ምክንያት በማድረግ በአዲስ አበባ ጣሊያን ኤምባሲ ባዘጋጀው ዝግጅት ላይ ቅዱስነታቸው ቤተ ክርስቲያንን ወክለው በዝግጅቱ ላይ በመ መገኘታቸው እንዳስደሰታቸው ገልጸዋል። አምባሳደሩ በኢትዮጵያ በተለያዩ የሀገሪቱ ክፍሎች ችግር በደረሰባቸው ወገኖች እየሰሩት ያሉትን የእርዳታ ስራ አስረድተዋል። በመቀጠልም በሀገሪቱ ላይ እየታየ ባለው ሰው ሰራሽ ይሁን ተፈጥሯዊ ችግሮች እየተባባሰ የመጣ መሆኑን የጠቀሱት ቅዱስ ፓትርያርኩ በወገኖቻችን ላይ እያደረጉት ያለውን ድጋፍ ከሌላው በበለጠ አጠናክረው ሊቀጥሉ እንደሚገባ ጠቁመዋል። ሰኔ 12 የሚከበረው በዓል ቅዱስ ሚካኤል ባሕራንንና አፎሚያን ያዳነበት የእግዚአብሔር የማዳኑ ሥራ የታየበት በዓል ነው ሲሉ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ገለጹ። ለዝርዝሩ መምህር ጌታቸው በቀለ። ሰኔ 12 ቀን 2017 ዓ ም በሸገር ከተማ በዓለም ገና ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በተከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ በክብረ በዓሉ ላይ ባስተላለፈው መልእክት ቅዱስ ሚካኤል ባሕራንና አፎሚያን ያዳነበት የእግዚአብሔር የማዳን ሥራ የታየበት ታላቅ በዓል ነው ብለዋል። በመላኩ በቅዱስ ሚካኤል ላይ አድሮ እግዚአብሔር አምላክ በመላኩ ላይ አድሮ እነዚህ ባሕራንንና አፎሚያን ያዳነበት ዕለት ነው የእግዚአብሔር ስራ የእግዚአብሔር ታምር የተገለጠበት ዕለት ነው። የእግዚአብሔር የማዳኑ ስራ የታየበት የተገለጠበት ዕለት ማለት ነው። ቅዱሳን መላእክት የሰው ልጆች የሚጠብቁ የሚያገለግሉ መልእክተኞች ናቸው። ከእነዚህም አንዱ ቅዱስ ሚካኤል ነው ያሉት ብፁዕነታቸው አፎሚያንና ባህራንን ያዳን አምላክ እኛንም ካሉብን ችግሮች ሁሉ እግዚአብሔር በመላኩ አማካኝነት ያድነናል፣ ምህረትም ይልክልናል ሲሉ አባታዊ መልእክታቸውን አስተላልፈዋል። መላእክት እግዚአብሔር አምላክ እኛን እንዲያገለግሉ ነው የፈጠራቸው። መላእክት ሰውንና እግዚአብሔርን የሚያገናኙ ድልድዮች ናቸው። ከእግዚአብሔር ወደ ሰው፣ ከሰው ደግሞ ወደ እግዚአብሔር የሚያደርሱ መልእክተኞች ናቸው። ለኛ ሌሊትም ቀንም ሳይተኙ እንቅልፍ ሳይኖራቸው እንቅልፍ አይተኙ እረፍት የላቸው መላእክት በዚህ እንደዚሁ እኛን ለመጠበቅ ለማገልገል እግዚአብሔር አምላክ ለኛ መልእክተኞች እንዲሆኑ የፈጠራቸው ያዘጋጃቸው ናቸውና፣ መላእክት ሁል ጊዜ ቅድም እንደተባለው ስንወጣም ስንገባም እንቅፋት እንዳይመታን እሾህ እንዳይወጋን ችግር እንዳይደርስብን በየሄድንበት ሁሉ መላእክት ይጠብቁናል። እያንዳንዳችን ሁላችን ጠባቂ መላእክት አለን። እያንዳንዳችን ሁላችን እያንዳንዳችን መላእክት የሚጠብቁን መላእክቶች አሉ። ከመላእክት አንደኛው ታላቁ ቅዱስ ሚካኤል ሊቀ መላእክት ቅዱስ ሚካኤል ነው ሮ ምሕረት የምሕረት አዋጅ የሚያውጅ ሊቀ መላእክት መልአኩ ቅዱስ ሚካኤል ስለዚህ እግዚአብሔር አምላክ ምሕረቱን ቸርነቱን በመልአኩ ቅዱስ ሚካኤል አማካኝነት ምሕረቱን ቸርነቱን ይላክልን። አሜን። እግዚአብሔር አምላክ አፎሚያንና ባህራንን ያዳነ አምላክ እኛም ካሉብን ችግሮች ሁሉ መከራ ሁሉ ያድነን። በሀገረ ስብከቱና በደብሩ በተለያዩ ኃላፊነት የሚያገለግሉ አባቶችም እንደተናገሩት በዓሉን ስናከብር በፍቅር በአንድነት ሆነን ችግረኞችን በመርዳት ያዘኑትን በማጽናናት ማክበር ይገባል ብለዋል። በዓሉ የሰላም የፍቅር በዓል። ቤተክርስቲያን ሁል ጊዜ ስለ ሰላም ነው የምታወጀው ወንጌሏም፣ ድርሳኗቷም፣ ገድሏም ሁሉ ነገሯ የሰላም ሁኔታ ነው። በዓል ስናከብር በዓል ተኮር ብቻ አይደለም መሆን ያለብን። ወንድም ወንድምን እህት እህቱን በመውደድ በመፈቃቀድ ለመልካም ነገር የወደቀውን በማንሳት ድሃውን በማየት የተቸገረውን ያ ከችግሩ ለችግሩ በመድረስ የምንረዳዳበት ዛሬ በዓሉ የሚያሳየው ይሄንን ነው። ውነት ለመናገር ቅዱስ ሚካኤል ለችግረኞች በመድረስ የረዳበት መጋቤ በሉይ ይሄ ታላቁ መልአክ በእውነት የወደቁትን እዛ መጽሐፍ እንደሚል ማለት ነው። መላይክቱን ስላንተ ያዛቸዋል ተብሎ እንደተነገረው ከእሾ ከመከራ የሚያድን መላክ የሱ የሱ ልጆች ከሆንን ሰዎችን ለመርዳት እንጂ ለጥላቻ ለጠብ፣ ይልቁም ደግሞ አባቶች ላይ የምናደርገው ያሎነት ተግዳሮት በዓሉ የፍቅር ስለሆነ ሁላችንን በሰላም በፍቅር ማክበር እንዳለብን ነው እኔ የማሳስበው። ብዙ ታሪክ ማንሳት ይቻላል። ሆኖም ግን ታሪኩን አሁን አንስተን መጨረስ ስለማንችል ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ታላቅ በዓል ለዚህ ለገናናው በዓል ለዚህ ጓጉተን ለምንጠብቀው በዓል እንኳን አደረሳችሁ ለማለት እወዳለሁ ባጭሩ። ቅዱስ ሚካኤል አፎሚያ የረዳበት ባህራንን ደግሞ የሕይወት ደብዳቤ ቀየረበት ነው ብለናል። ያንን ስንል ደግሞ እኛም እንደ አማኝ እያንዳንዱ ውመን ያለውን በመስጠት ያለውን በማካፈል መልካም መልካም ነገሮችን በማድረግ ለሀገሪቱም ለህዝቡም በመጸለይ የተሻለ ሕይወት የተሻለ ኑሮ እንዲኖረው ማክበር መቻል አለበት ብዬ አስባለሁ። ያው በእግር ብቻ መመላለስ ሳይሆን በነሳ ሕይወትም ተመላልሶ የተሻለ ሕይወት የተሻለ ኑሮ እንዲኖረው እግዚአብሔርን የጠየቀ ቅዱስ ሚካኤል እንዲረዳው አምልኮቱን በአግባቡና በስርዓቱ መፈጸም አለበት ብዬ አስባለሁ። በሸገር ከተማ በዓለም ገና የሚገኘው የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ከተመሠረተ ከሰማኒያ ዓመት በላይ ሲሆን በልማት በስብከተ ወንጌል ባሪያነት የሚጠቀስ አገልግሎት የሚሰጥ ደብር መሆኑ ይታወቃል። በጥንታዊው የካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የቅዱስ ሚካኤል ዓመታዊ ክብረ በዓል በታላቅ ድምቀት ተከብሯል። ተጨማሪ በጥንታዊው የካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የቅዱስ ሚካኤል ዓመታዊ ክብረ በዓል በድምቀት ተከብሯል። በበዓሉ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ የተለያዩ ክፍላተ ከተማ ቤተ ክህነት የሥራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶችና ዘማሪያን እንዲሁም በርካታ ምእመናን ተገኝተዋል።

በበዓሉ ለየካ ደብረ ሳሕል ቅዱስ ሚካኤል ቤተ ክርስቲያን ልማት ሁሉም ኦርቶዶክሳዊ የበኩሉን እንዲያበረክት ብፁዕ አቡነ መቃርዮስ ውስጥ ጠይቀዋል። ይህ ቦታ የገነቡት ንግሥተ ነገሥታት ዘውዲቱ ናቸው። እኔና እናንተ ለዚህ ምን ሰርተንለታል? እዚህ የተወለዱ ሰዎች እኮ ርቀት ሄደዋል። ወደሌላ ቦታ ተዛውራችሁ ሄዳችሁ ሚካኤል እንዳትተው። ብፁዕነታቸው ለየካ ደብረ ሳሕል ቅዱስ ሚካኤል ቤተ ክርስቲያን ልማት በሚሊኒየም አዳራሽ የገቢ ማሰባሰቢያ መርሃ ግብር እንዲሰናዳም በዚሁ ጊዜ ጥሪ አቅርበዋል። ይህ የተጀመረው ፕሮጀክት ለፍጻሜ እንዲበቃልዎት እኛም የየካ ደብረ ሳሕል ቅዱስ ሚካኤል መላው የአዲስ አበባ ሕዝብ የሚሰበሰብበት በሚሊኒየም አዳራሽ እንድትዘጋጁ ጥሬን አስተላልፋለሁ። በሚሊኒየም አዳራሽ የልማት ኮሚቴ በዓል በመጣ ጊዜቱ ላይ መራሮጥ ብቻ አይደለም ተንቀሳቀሶ ስራ እንዲሰራ ይህንንም ሰበካ ጉባኤው ልማት ኮሚቴውን በጋራ ሆናችን ብትሰሩ በቅዱስ ሚካኤል ስም መልእክትን አስተላልፋለሁ። የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በመንበረ ክብር ደብረ ታቦር ቅዱስ ሚካኤልና ጻድቁ አቡነ ተክለ ሃይማኖት ገዳም በታላቅ ድምቀት ተከበረ። ለተጨማሪው መምህር ነገሰ ሳህለ የሊቀ መልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በመንበረ ክብር ደብረ ታቦር ቅዱስ ሚካኤልና ጻዲቆ ጻዲቁ አቡነ ተክለ ሃይማኖት ገዳም በታላቅ ድምቀት ተከበረ። የገናናው መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በመንበረ ክብር ደብረ ታቦር ቅዱስ ሚካኤልና ጻዲቁ አቡነ ተክለ ሃይማኖት ገዳም በታላቅ ድምቀት የተከበረ ሲሆን በበዓሉ ላይ መልአከ ሰላም አባ ኪሮስ መኮንን፣ የገዳሙ ዋና አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራን፣ ወጣቶችና በርካታ ምእመናን ተገኝተዋል። የቃል ኪዳኑ ታቦትም ከመንበረ ክብሩ ተነስቶ ሕዝበ ክርስቲያኑን ከባረከ በኋላ የደብሩ ሊቃውንተ ቤተ ክርስቲያን ያሬዳዊ ዜማን አቅርበዋል። በአባቶችሽ ፈንታ ልጆች ተወለዱልሽ በማለት ልበ አምላክ ቅዱስ ዳዊት በተናገረው ቃል መሰረት የገዳሙ ደብረ ታቦር ሰንበት ትምህርት ቤት ወጣቶች መዘምራንም ከአባቶቻቸው የተማሩትን ያሬዳዊ ዜማን አቅርበዋል። በመቀጠልም የዕለቱ ትምህርተ ወንጌል በሊቀ ጉባኤ አባ ገብረ ማርያም በአዲስ አበባ አገረ ስብከት የመንበረ መንግሥት ግቢ ቅዱስ ገብርኤል ገዳም የመጻሕፍት ትርጓሜ መምህር በሆኑት ከዋነኞቹ መካከል ቅዱስ ሚካኤል ሊረዳኝ መጣ በሚል ርእስ ተሰብከዋል። ከዋነኞቹ አንዱ ሚካኤል ሊረዳኝ መጣ በሚል የመጽሐፍ ቅዱስ ክፍል ለተወሰኑ ደቂቃዎች እንማራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በገዳሙ ግዙፍ ህንፃ ቤተ ክርስቲያን እየተገነባ የሚገኝ ሲሆን ስለ ህንፃው ቤተ ክርስቲያን አቶ መንግስቱ ሲያበራ፣ የህንፃ አሰሪ ኮሚቴ ሰብሳቢ እና አቶ በላይሁን ባየልኝ የህንፃ አሰሪ ኮሚቴ ጸሐፊ በተከታታይ ሪፖርት አቅርበዋል። ይህን ህንፃ የደረሰበትን ደረጃ የምታዩት ይሆናል ምዕመናን። ይህም እዚህ ደረጃ ላይ የደረሰውና ስኬታማነቱን እያያቸው ያላችሁት በእናንተ በራሳቸው ጥረት ስለሆነ እንኳን ደስ ያላችሁ። ይህንን ህንፃ ቤተ ክርስቲያን ግቢውን እያያችሁት ነው። አሳምሮታል። ያሳምረውም በማክራን የተባለ ኮንስትራክሽን ድርጅት ይህንን ቤተ ክርስቲያን ግቢውን በማሳመር ምንም ነገር ሳይቀበል ከኛ ደብሩን ላስተካክለው ብሎ ቅዱስ ሚካኤል ልኮት እንዲህ አሳምሮታል ግቢውንና፣ ከልብ ከልብ አመስግኑልን። አሁን የዚህ ህንፃ ስሪ ኮሚቴ ከተቋቋመበት ቀን ጀምሮ በፈቃደ እግዚአብሔር መንፈሳዊ ሰበካ ጉባኤና አስተዳደር ጋር ያለምንም ስራ መቆራረጥ በመስራት ላይ የቅዱስ ሚካኤል አምላክ ረድቶን እንደምታዩት በዚህ ሁኔታ ይገኛል። የገዳሙ ዋና አስተዳዳሪ የሆኑት መልአከ ሰላም ቆሞስ አባ ኪሮስ መኮንን ቃለሜዳንና አባታዊ መልእክትን ያስተላለፉ ሲሆን የእግዚአብሔርን ድንቅ ስርዓታዊ ዘንድ ነው በማለት የእግዚአብሔር ስራው በአምላክነቱ የሰራው በዋናነት የሰው ልጅ መሆኑን እና ሁሉም የእግዚአብሔር ሥራ መሆኑን በመልእክታቸው ገልጸዋል። የእግዚአብሔር ስራ ታዩ ዘንድ ኑ። ይህ ሁሉ የእግዚአብሔር ሥራ ነው። ይህ ጊዜ የእግዚአብሔር ጊዜ ነው። ይህ ሰዓት የእግዚአብሔር ሰዓት ነው። እግዚአብሔር የእግዚአብሔር ሥራው በአምላክነቱ ከሰራው የሰው ልጅ ነው አንዱ የእግዚአብሔር ስራ ሰው ነው ከስነ ፍጥረት በላይ የሆነው የሰው ልጅ እግዚአብሔር ውብ አድርጎ ፈጠረው ነው የሚለው እናንተ እኛን ስታዩ እኛ ደግሞ እናንተን ስናይ ያምራል አይደል ስለዚህ ይህንን ህንጻ አይታችኋል ብዙ ችግር መናገርም አያስፈልግም። አሁን ህንፃው ራሱ ይናገራል። በመቀጠልም መልአከ ሰላም ቆሞስ አባ ኪሮስ መኮንን እየተገነባ ያለው ህንፃ ቤተ ክርስቲያን በሦስት ዓመታት ውስጥ አሁን የደረሰበት ደረጃ መልካም መሆኑን በመጥቀስ ለፍጻሜውም የሁሉም ኦርቶዶክሳዊ አርብርብ ያስፈልጋል ብለዋል። መልካም ነው ጅማሮቶ ያምራል። ፍጻሜው እንዲያምር የሁላችንም ርብርብ ያስፈልጋል። በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም የክርስትና ግዴታችሁን ከክርስትናው ውጭ ያላችሁ የዜግነት ግዴታችሁ ያስፈልጋል ማለት ነው። በመጨረሻም በገዳም ዋና አስተዳዳሪ ጸሎትና ቡራኬ የበዓሉ ፍጻሜ ሆኗል። ታቦታቱም በእልልታና በዝማሬ ወደ መንበረ ክብራቸው ተመልሰዋል። ቤተ ክርስቲያን በብዙ ነገር ባለጸጋ ስትሆን ማህበረሰብን መቀየር የሚችለውን የተውኔት ስራ አልተጠቀመችበትም ሲሉ በዘርፉ የተሰማሩ ባለሙያዎች ገለጹ። እሌኒ ክፍሌ ተጨማሪ አላት። ኢትዮጵያ የራሷ የሆነ ታሪክ ጥበብና ስነ ጽሑፍ ያላት አገር ናት። የእነዚህ ቀደምት የስነ ጽሑፍ ባለቤት ደግሞ ቤተ ክርስቲያን ናት ቢባል ማጋነን አይሆንም። ይሁንና እነዚህ የስነ ጽሑፍና የድርሰት ስራዎች በተውኔት መልክ ተሰርተው ለማስተማሪያነት አለዋልም ሲሉ በዘርፉ የተሰማሩ ባለሙያዎች ይገልጻሉ። ከእነዚህ መካከል በደብረ ገሊላ ቅዱስ አማኑኤል ሰንበት ትምህርት ቤት ያደገው እና ከተውኔት ስራው ባሻገር ቅዱሳ አስላትን በመሳል የሚታወቀው አርቲስት ሳሙኤል ተስፋዬ አንዱ ነው። ተውኔቶችን ስታይ እያሳቀሽም ቢሆን የሆነ ለውጥ ያመጣብሻል በህይወትሽ ውስጥ። እያስለቀሰሽም ቢሆን አሁን፣ ትራጀዲ የሚባለው ጭፈግ ይሉታል በአማርኛ ኮሜዲ ደሞ የሚባለው ፍግ ይሉታል፣ ወይም አስኪኝ። ከዚያ የሁለቱን ጥምር የያዘው ደግሞ ትራጄ ኮሜዲ አማርኛ እሱ መፍታት አቅቶት የቤተክርስቲያን አባቶች ናቸው ተረጎሙት። ቅድም እንዳልሽ ምናሉት ሐዘን ከፍስሀ አሉት። በሥነ ጽሁፍ ታሪክ ረገድ ቤተክርስቲያኒቱ ባለጸጋ ናት ያሉት አርቲስት ሳሙኤል፣ ይሁንና ከኛ ይልቅ የግብፅ ቤተክርስቲያን ትጠቀምበታለችም ነው ያሉት። በጣም እኛ ሪች ነን፣ በጣም ባለጸጋዎች ነን። ለምሳሌ የግብፅ ኦርቶዶክስ በጣም ነው የሚጠቀሙበት፣ በፊልምም በቲያትርም በሚገርም ሁኔታ። እንደውም አንድ ሰሙን እኛ ጋር መተርጎም ጀምረን ነበር የእነሱ የሰሩትን እንትን። እንደውም በጣም ብዙዎቹ እጸጽ ያለባቸው ናቸው። እነሱን ሁሉ እየተረጎም እናሳይ ነበር። አንዳንዶቹ እንዲሁም የእኛ ታሪኮች ናቸው። የሚገርምሽ የእኛ ቅዱሳን ታሪኮች እነሱ የሚሰሩት እኛ ጋር ሁልቆ መሳፍርት የሌለው ፀጋ እያለን ታሪኩን አንሰራው። ለመመረቂያ ጽሑፍ የተጠቀሙትን ግብረ ሕማማትን በምሳሌነት የጠቀሱት አርቲስቱ በውስጡ ሁሉን ያካተተ ጥበብም ይዘዋልም ነው ያሉት። ግብረ ሕማማት የተጻፈው በ13ኛው መቶ ክፍለ ዘመን ነው። እዛ ውስጥ ለምሳሌ ዝማሬዎች አሉ፣ እንቅስቃሴዎች አሉ ቃለ ተውኔቶች አሉ ዲያሎግ የምንላቸው። አሁን በዓለም ላይ እንደምታዩ የፈጠራ ድርሰት ሳይሆን እውን የሆነ አማናዊ የሆነ ህይወት የሆነ ነው እዚህ የምታገኘው ነገር ግን በዚህ ውስጥ እንደውም ዓለም እስከዛሬ ድረስ አይቶት የማያውቅ የሚገራርሙ ጸጋዎች አሉት እዚህ ውስጥ ታነቢው በዜማም ሆነ በንባብ የማይመደቡ አንዳንድ ንግግሮች ዓለም ቀድሞ እንደጀመረው ቢገልጽም ቤተ ክርስቲያኒቱ ከዓለም የቀደመች መሆኗ ማሳያ በዚህ ቤተ ክርስቲያን ውስጥ እናገኘዋለንም ነው ያሉት። በ13ኛው መቶ ክፍለ ዘመን ከዛ በፊት ግን እኛ ቤተ ክርስቲያን አለ። ለምሳሌ አሁን ዜማም ንግግርም ያልሆነ ንባብም አይደለም ዜማም አይደለም መሃል ሁለቱን የያዘ እኛ ጋር ነው መሰረቱ ያለው። የሚገርምሽ የምንም ነገር ጥንተ መሰረቱ እኛ ጋር ነው ያለው ያውም እዚህ ቤተክርስቲያን ውስጥ ጥልቅ ሚስጥር ከመሆኑ አንጻር ለመረዳት ቢከብድም አባቶቻችን ሚስጥረ ስላሴን የሚገልጹበት መንገድ አስደናቂ መሆኑንም አብራርተዋል። የስላሴ አንድነትና ሶስትነት ሚስጥሩ በጣም ረቂቅ ነው። የእኛ ቤተክርስቲያን የምታስረዳበት መንገድ በጣም ነው የሚገርመኝ። ለእኛ አይምሮ እንዲመጥን አድርጋ ምሳሌ ጸጽ ቢኖረውም ግን እንዲመጥን አድርጋ የምታቀርበት አማርኛ ቋንቋው የሰዋሱ ብስለት በጣም ነው የሚገርመው እኮ ሁሉ ያነሱ አሉ። ቅዳሴ ማርያምን ትንሽ ፍጥረት ስትሆኝ ያን እሳተ መልኮት በወዶች ባደረ ጊዜ እንዴት አላቃጠረሽም? መጋረጃው ቤት በኩል ተጋረደ ቤት ምኑን የሚያሳየው ያ በግዝፈቱ የማይወሰን ልትገልጭው የማትችው እጅግ በጣም ረቂቅ አብስትራክት የሆነውን ሀሳብ ለእኛ ለሰው ልጆች እንዲገባን አድርጎ ይገልጽልሻል በሚገርም ሁኔታ ቤተ ክርስቲያኒቱ በስነ ጽሑፍ የበለጸገች ናትም ያሉ ሲሆን መሰል ስራዎችን በዓለም ደረጃ አናገኝም ብለዋል። አሁን ይሄ ሊትሬቸር ዓለም ላይ የትኛውም ዓለም ላይ ነው የሚልሽ? ኢትዮጵያ ውስጥ ታዩ ሰለጠንን በሚሉት ዓለማት የትም ፈልግሽ የማታገኘው ፖኤትሪ እኮ የሚባለው ወይም ቅን የሚባለው እኮ ሰምና ወርቅ ከያዘ በቂው ነው። ሰምና ወርቅ ይዘው ታሪክ ይዘው ሚስጥር ይዘው ከዛ ትርጓሚ አስፈልጓቸው የሚገርሙ ሰዎች ናቸው፣ በቃ ከቃላት በላይ የሆኑ። ይሄ ሊትሬቸር የኛ ነው። በቀደሙት ከቤተ ክርስቲያኒቱ የወጡ የቲያትር ድርሰት ፀሐፊያን እጅግ የበሰሉ እንደነበሩም የጠቀሱ ሲሆን ይሰሩ የነበሩ ቲያትሮችም መንፈሳዊነት ይጫናቸው እንደነበር ጠቅሰዋል። ለምሳሌ ብሔራዊ ቲያትር እንደምሳሌ ልንገርሽና የጀመረው ዳዊት እና ኦሪዮን ብሎ ነው። ቲያትር የጀመረው እና የመጀመሪያ ቲያትሮች ብታይ መንፈሳዊ ናቸው። ከዛ ስነ ስቅለት ነው የተሰራው መንፈሳዊ፣ ከዛ ስነ ምግባራዊ፣ ከዛ በኋላ ትችቱ ምናምን እየበዛ ሲመጣ ወደ አለማዊ እንትን ሐሳብ እየሄዱ መጡ በዚህ ላይ ደግሞ ፕሮፌሽኑ ቲያትር ፕሮፌሽን ደግሞ ምን እንደሚያደርግ በጣም ቁጥብ በጣም ኩሩ በጣም ጸያፍ ነው ዝም ብለሽ ያልሆኑ ቃላቶችን መጠቀም የማችበት ሙያ ፍጹም የተከለከለ ቤተ ክርስቲያኒቱ በሰንበት ትምህርት ቤት በኪነ ጥበብ ክፍል ታቅፈው የተውኔት ስራ የሚሰሩ ወጣቶች ቢኖሯትም በሊቃውንቱ ልክ ያለመድረስ ችግር እንዳለም ይታወቃል ለዚህም የሚከተለውን ሀሳብ ሰጥተውናል አማሪ ሰንበት ትምህርት የነበርን ጊዜ ብዙ ጳጳሳትን እንጠራ ነበር ብዙ ሊቃውንት ይጠሩ ነበር። ቲያትር ሲታይ መተው ያዩ ነበር። አይተው አስተያየት ሰጠው አድንቀው ነው የሚወጡት። ግን ወደ እኛ ጋር ስትመጭ ቅድም ያልሽ በጣም መሰረታዊ ነገር እንደ መሰለሽ የሚመጥን አደለም። ግን እነዛ ወጥተው እዛ ጋ ቅድም ያልኩሽን የሰሩት እነማን ናቸው ካልሽ የቤተክርስቲያን ትምህርት የተማሩ የአብነት ተማሪዎች የነበሩ ቤተክርስቲያን አገልጋይ የነበሩ ዲያቆናት የነበሩ ናቸው፣ የኢትዮጵያን ቲያትር ቲያትር አድርጎ ያቆሙት። የሚገርምሽ ነገር እኛ ጋር ስትመጭ ግን ታዩ ቋንቋን እንደዚህ በደንብ መራቀቅ ፊደላትን አናውቃቸውም። የፊደላትን እንግዲህ ፊደል የመጨረሻው ና የፊደልን ትርጉም አናውቀውም፣ ጥቅሙን አናውቀውም፣ ጉዳቱን አንለያቸውም። ምንም እንኳ የትላንቱ የቲያትር ስራ በሊቃውንቱ የተደረሱ በመሆናቸው ጠንካራ ነበሩ ቢባልም ዛሬም ቢሆን ትኩረት ከተሰጠው የትላንቱ ላይ መድረስ ይቻላልም ነው ያሉት። ሊቃውንቱን የሚመጥን ነው ወይ ካልሽ አይደለም፣ ግን ብንሰራ እዛ እንደርስም ወይ እንደርሳለን። ለዚህ በመፍትሄነት የተሆነ ስራ ትኩረት ቢሰጠው ያሉ ሲሆን ከዚህም ጋር ተያይዞ የስዕልና የመዝሙር ስራዎችን በሊቃውንቱ እየተገመገሙ ቢወጡ ሲሉም ሀሳባቸውን አጠቃልለዋል። በመጨረሻም የአብነት መምህራን ወጣቱን ትውልድ መንፈሳዊ ትምህርት በማስተማር ፈሪሃ እግዚአብሔር ያለው ትውልድ ሊያወጡ እንደሚገባ ተገለጸ። ለዝርዝሩ መምህር መዝገቡ ጌታቸው ለአራተኛ ጊዜ ተሻሽሎ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቃለ ዓዋዲ አንቀጽ 19 ላይ እያንዳንዱ አጥቢያ ቤተ ክርስቲያን አቅሙ በሚፈቅድለትና ከቅዱስ ሲኖዶስ በሚሰጠው መመሪያ መሰረት በቤተ ክርስቲያን አካባቢ መንፈሳዊ ትምህርት ቤት እንዲቋቋም ያደርጋል። የመንፈሳዊ ትምህርት ክፍል ደግሞ በኃላፊነት የአጥቢያ ሰበካውን ሕፃናት እያሰባሰበ ፊደል ከማስቆጠር ንባብ ከማስተማር ጋር መሠረተ ሃይማኖትን እንዲያውቁና ክርስቲያኖች ሥነ ምግባር እንዲኖራቸው ማድረግ ተቀዳሚ ተግባሩ እንደሆነ በግልጽ ይናገራል። ሆኖም በዚህ ዘመን ያሉ አንዳንድ መምህራን እንደ ቀድሞ አባቶች ተተኪ ትውልድን ሲያስተምሩ አይታዩም ሲሉ ሊቀ ሊቃውንቷ ካተሰማ ተናገሩ። መምህራን ጥንቱንም እየተተካኩ ቤተ ክርስቲያንን ለማገልገል ተገቢ ነው፣ ነገር ግን በማቴዎስ 25 ያው ቦዝ ለዘውሃቦ አምስተ መክሊተ ምሎ ጌታ ያስተማረ በምሳሌ የሰጠን ተምረን እንድናስተምር፣ ተምረን እኛን አስመስለን እንድንተካ አስመስለን አስተምረን ልጆቻችን ኃላፊዎችን እኛና በእኛ ተተክተው እንዲያስተምሩ ግድ አለብን። ይህንን ግን አብዛኞቹ መምህራኖች ሳያቸው ተምረው ይወጡና አንድ እንኳ ተማሪ ሳያስተምሩ ብለው በቤተክርስቲያን ተቀጥረው የሚኖሩ አለ። ያ ስጋዊ ኑሮ እንጂ መንፈሳዊ ኑሮ ምንም እንደሌለው ነው የሚታይ። የሰው ልጅ በስነ ፍጥረት ስናየው አባት እናት ወልዶ ተክቶ ነው ስሙ የሚጠራ ሁለመናውም የሚያምር በልጅ ነው። እኛም ደግሞ መንፈሳውያን መምራኖች በመንፈስ የወለዱንን አባቶችን ምክርና ትምህርት እውቀት የቀሰምን ሰዎች ማስመስሎ እኛም ደግሞ በመንፈስ መተካት ግድ ይልብናል፣ ግዴታ አለብን። በየአጢባ አብያተ ክርስቲያን ያለን መምራን የተሰጠን አደራ የክርስቶስ ቃል መሆኑን ተገንዝበን ተተኪ ደቀ መዛሙርትን ልናወጣ ይገባል ሲሉም አክለው ተናግረዋል። ይህ ግዴታ መምራኖች ማስተማር ግዴታ አለባቸው። እንዲያውም በአሁኑ ጊዜ ሁሉም አንድም ሆነ ሁለት ተማሪ ማውጣት አስፈላጊ ነው። እንግዲህ በእውነቱ በእኔ በኩል ለሀያ ዘመን ያህል በደንብ ብዙ ተማሪ በአዲስ አበባም አሉ። በየደብሩ በክፍላት ሀገርም በየደብሩ ልጆች በጣም በርከት ያሉ ናቸው። እዚያው የተወለዱበት ሀገር አሁን የገዛ ተማሪ ነው። አሁን ዛሬ የድጓምሮ ነው አለቃ ሆኖ የሚያገለግል ያለ እና መተካት አለባቸው፣ ማስተማር አለባቸው። የአብነት መምህር ተብሎ ተቀጥሮ ዝም ብሎ ደሞዝ እየተቀበሉ መኖሩ አላስፈላጊ ነው ባይነኝ ኔ ይህ ለእኛ እንግዲህ ቦለዘ ውሃቡ አምስተ መክሊተ ይሄ ራሱ አንዱ መመሪያችን ነው አንዱ የተሰጠን ይህ ትምህርት ከክርስቶስ እንጂ ከማንም አይደለም። ይህ ቃል ያስገድደናል። ይህ ቃል ይመራናል። ተተኪ ትውልድ ከሌለ ቤተ ክርስቲያን እኮ እየደከመች ነው። ምተን እና አስመስሎ ራስን ብቻ ከማስቀመጥ ከልጅ ጋር መቀመጡ አስፈላጊ ነው ብየነውን ነው መክረው ያለ መምህራኖች እንዲያስተምሩ አንዳንድ ልጅም ቢሆን እንዲዋጡ ተጠቂ አስፈላጊ ነው ብዬ ነው በዚህ ማስበው። ወጣቱ ትውልድም ዓላማውን ከመሳት የሚወጣው እግዚአብሔርን መፍራት ሰውን ማክበር የሚማረው መንፈሳዊ ትምህርትን ሲማር ስለሆነ ጊዜያቸውን አመቻችተው ከዘመናዊ ትምህርታቸው ጋር አጣምረው መንፈሳዊ ትምህርትን ቢማሩ በሁሉም መንገድ ተጠቃሚ ይሆናሉ ሲሉ ሊቀ ሊቃውንት ዋካ ተሰማ አክለው ተናግረዋል። መንፈሳዊ ትምህርት ሕይወትን ያድሳል። ሕይወትን መንገድ ያሳያል አቅጣጫ ጠቋሚ ነው። እግዚአብሔር ጋር ያገናኛል። ወጣቱ ዓላማውን እየሳተ ነው በአሁኑ ሰዓት በእውነቱ እግዚአብሔርን መፍራት የሚያስተምር መንፈሳዊ ትምህርት መማር ነው። ሰውን ማክበሬ የሚያስተምር መንፈሳዊ እውቀት መያዝ ነው። ስለዚህ ወጣቶች መንፈሳዊ ትምህርታቸውን ከተከታተሉ ራሱ ያ ትምህርቱ ትህትናን ይሰጣል፣ ያስተምራል፣ ይመራል፣ ሕይወትን ያስተካክላል፣ ሰላምን አንድነትን ይዞ እንዲኖር ያደርጋል እና እኛ ስንማር ለአባቶች ቅዳሴ ስንገባ እግር አጥበን ነው ምንገባ ቅዳሾችን የሁለቱን ቄሶች እግር አጥበን ነው እኔ ልጠብ እኔ ልጠ ተሯሩጠ ነው። ዛሬ ያ ሁሉ የለም። ነገር ግን እኔ እንደ ምክር የምመክረው ወጣቱን መንፈሳዊ ትምህርቱን ቢያበዛ ቢያበረክት ይሻላል። ሰይፍ ዘክሊያፉ ውስተሂደው የሚባለው ዘመናዊውንም መንፈሳዊውንም ይዞ የተገኘ እንጂ አንድ ትምህርት የተማረ መንፈሳዊውንም ዘመናዊውንም ተከታትለው ወጣቶች ይህንን ቢይዙ ጥሩ ጥቅም ይኖራቸዋል ብዬ በዚሁ አሳስባለሁ። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስል ነበር። ከሌሎች የጣቢያችን መርሃ ግብሮች ጋር ጥሩ ጊዜ አሳልፉ። በእኛ በኩል በዚሁ ቋጨን።